እድገት በአንድ አቅጣጫ ብቻ ከሆነ ከችግር ነፃ አንወጣም። ከጭንቀት ነፃ አንወጣም። ስለዚህ በዚህ በተለይ በሰለጠነው ወይም እትሳካለት በምንለው በተመቸው ዓለም ውስጥ ስንመለከት ብዙ ወገኖች ችግርና መከራ ውስጥ ሰዎች ገብተው እናያለን። ከፈጣሪ የለየ ዕውቀት ጥፋት ነው፣ ዕድገት አይደለም። ዕውቀታችን ዕድገታችን ከፈጣሪ የሚለየን ከሆነ ምናልባትም እድገታችን በፈጣሪ ፋንታ ፍጥሩን እንድናመልክና እንድናገለግል ከሆነ እውቀታችን ከእድገታችን ወይም እውቀታችንና እድገታችን ከፈጣሪ ለይቶ ወደ ራሳችን እንድንመለከት ካደረገን ያ ስልጣኔ ሳይሆን ውድቀት ነው። ምክንያቱም መጽሐፍ ቅዱስ ሮሜ ምዕራፍ አንድ ላይ የእግዚአብሔር ቃል ሲናገር የማይታየውን ባህሪ በእርሱም የዘላለም ኃይሉን ደግሞ አምላክነቱን ይላል፣ የእግዚአብሔር ቃል ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጽ ሆኖ ይታያል ይላል። እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። በሐሳባችሁ ከንቱ ሆኑ። ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮዎች ሆኑ ብሎ የእግዚአብሔር ቃል ሲናገር እናያል። ሰው እውቀቱ ከእግዚአብሔር ከለየው ደነቆረ ነው የሚለው መጽሐፍ ቅዱስ። የእግዚአብሔር መኖር ማንነቱን በስራው በእጅ ስራው እንኳን ግልጽ ነው። እግዚአብሔር ወንጌል ተሰበከልንም አልተሰበክንም፣ ወገኖቼ ፍጥረት ራሱ እግዚአብሔር ስለመኖሩ ይናገራል። ይህንን ሰማይ ስንመለከት ይህን ዩኒቨርስ ስንመለከት ራሳችንን ስንመለከት አፈጣጠራችንን ስንመለከት አንድ ፈጣሪ ከሰው በላይ የሆነ ነገር እንዳለ ዲዛይን እንዳደረገን እንመለከታል። አይኑ የተከፈተለት ፈጣሪን ወገኖቼ ይመለከታል። እግዚአብሔር ይመስገን ወገኖቼ። ሰዎች ይካዱትም አይካዱትም ወገኖቼ ለዘመናት መካከል እግዚአብሔር ያው ነው ብለው እንደዘመሩን የሰራዊት ጌታ እግዚአብሔር በዙፋኑ ነው።